አርእስተ ዜና። የህዝቦችን መብት አፍኖ ህዝቦች እኩል ናቸው ማለት ቀልድ ከመሆን አያልፍም መባሉ ተሰማ። በአቶ አየነው በየነ ንግድ ማዕከል ላይ በተፈጠረው የእሳት አደጋ በሚሊዮን የሚገመት ንብረት መውደሙ ተገለጸ። ብሔራዊ ጥቅም በጉልበት ሳይሆን በብልሃት መከበር እንዳለበት ተነገረ። ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ እጃን ቅማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የህዝቦችን መፍታፍ ነው ህዝቦች እኩል ናቸው ማለት ቀልድ ከመሆን አያልፍ መባሉ ተሰማው። ሀያኛውን የኢትዮጵያ ብሔር ብሔረሰቦች ህዝቦች በዓል በተመለከተ ሰሞኑን እየተሰሙ ያሉት የአፈጉባኤ አገኘው ተሻገር ንግግሮች መሪ የተለያየ ሌሉ የእርጎ ባህር ንግግሮች ናቸው ተብሏል። በክልሉ በተለያዩ የሥልጣን ደረጃዎች ተፈናጠው በነበሩበት ወቅት ቅማንትን ጨምሮ በሌሎች ህዝቦች ላይ ዘግናኝ ዘር ተኮር ጭፍጨፋዎችን በበላይነት ሲመሩ የነበሩት አቶ አገኘው ተሻገር ትልቅና ትንሽ የሚባሉ ማንነቶች የሉም ሲሉ መናገራቸው በመድረኩ ድባብ ሰክረው ሳይሆን አይቀርም ሲሉ አንዳንድ አስተያየት ሰጪዎች ቀልደዋል። ዛሬ ላይ ደርሰው ሁሉም ብሔሮችና ብሔረሰቦች በሀገራችን ጉዳይ ላይ እኩል የመከራከር እኩል የመወሰንና እኩል የመደራደር መብቶች አሉን በሚል በመድረክ ሞቅታ ቢናገሩም የብሔር ብሔረሰቦች ሉዓላዊነት ይገለጽበታል የሚባለው የፌዴሬሽን ምክር ቤት ውክልና እንኳን በህዝብ ቁጥር እንጂ በእኩል ቁጥር አይመረጥምና ንግግሩ አየር ከመያዝ ያለፈ አንዳች ተግባር የለውም ተብሏል። ኢትዮጵያ ውስጥ ዋናና ተከታይ የለም፣ ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባል። ትልቅና ትንሽ የሚባል ማንነቶች የሉም። ሁላችንም የኢትዮጵያ ብሔር ብሔረሰቦች እና ህዝቦች እኩል እኩል ነን። ለሀገራችን ጉዳይ ላይ እኩል የመወሰን፣ እኩል የመደራደር እኩል የመከራከር መብቶች አሉን ማለት ነው። አንዱን ህዝብ በክልል ሌላውን በብሔረሰብ ዞን የተቀረውን ደግሞ በልዩ ወረዳ እንዲሁም የተወሰኑትን ደግሞ ግዛት የለሽ ያደረገውን ህገ መንግስታዊ ድንጋጌ አንቀጽ 47 ሳያሻሽል ህዝቦች እኩል ናቸው ማለት የለየለት ልግጫና ፌዝ ነው ሲሉ ፌዴራሊስቶች ተችተዋል። የቅማንትን የደንጣናና ሌሎች ብሔር ብሔረሰቦችን ህገ መንግስታዊ ጥያቄዎች በማናለብኝነት አፍኖ ህዝቦችን በጥያቄያቸው ምክንያት እያገለለና እየጨፈጨፈ ባለው በዚህ መንግስታዊ ስርዓት ውስጥ አፈ ጉባኤ የሆኑት አቶ አገኘሁ ተሻገር ቅጥፈታቸውን በምን ደረጃ ቢያዋህዱት ነው በማህበራዊ ሚዲያ ላይ ወጥተው ይህን ንግግር ያደረጉት ሲሉ የቅማንት መብት ተሟጋቾች ጠይቀዋል። አቶ አገኞች ሀገር መስከረም 19 ቀን 2012 ዓ.ም ተመረተ አዘዞ ከተማ በጎንደርና አዘዞ ከተማ ኗሪ ቅማንቶች ላይ ባወጁትና ራሳቸው ባስተባበሩት ዘር ተኮር ጭፍጨፋም አምስት የአንድ ቤተሰብ አባላትን ቤት ዘግተው ማቃጠላቸው እየታወቀ ዛሬ መድረክ ላይ ወጥተው የዲሞክራሲ ሀዋሪያ ለመምሰል መጣራቸው አሳዛኝ ነው ተብሏል። የቅማንትን ህዝብ ህገ መንግስታዊ ጥያቄ አፍኖ ለማስቀረት በሚል ከ 2008 ዓ ም እስከ ዛሬ የተጨፍነው ግፍ በመስራት ላይ ካሉት ጽንፈኛ አማራ ባለስልጣናት መካከል አንዱ የሆኑት አቶ አገኘው ተሻገር ግንቦት 9 ቀን 2013 ዓ ም 96 የቁስቋም ቅማንቶችን በጅምላ አስጨፍጭፎ በሳምንቱ ፋሲል ግንብ ውስጥ የንጉሥ ስርዓት የሚል ድግስ አዘጋጅቶ ሲጨፍር የነበረ መሆኑ አይዘነጋም የቅማንትን ህዝብ ከገጸ ምድር ለማጥፋት በዋና ተዋናይነት እየሰሩ ያሉት አቶ አገኘውት ሻገር የቅማንት ኮሚቴ በግፍ እስር ቤት ያለምንም ወንጀል እንዲዘፈዘፍ በማድረግ ሂደት ውስጥ የአንበሳውን ድርሻ ይወስዳሉ ተብሏል። ከበስተጀርባ እያረዱና እየገደሉ መድረክ ላይ ጻድቅ ጻድቅ መጫወት የአገሪቱን ሰላሙን አይደርግም ሲሉ ቅማንቶች ተናግረዋል። በአቶ አየነው በየነ ንግድ ማዕከል ላይ በተፈጠረው የእሳት አደጋ በሚሊዮን የሚገመት ንብረት መውደሙ ተገለጸም። ትላንት ዳር 10 ቀን 2018 ዓ.ም ምሽት ሁለት ሰዓት ተኩል ገደማ በላይ አርማጮ ወረዳ ትክል ድንጋይ ከተማ በአቶ አየነው በየነ የንግድ መጋዘን ላይ ተነስቶ የነበረው የእሳት አደጋ በሚሊዮን የሚገመት ሀብትና ንብረት ማውደሙን የአይንማኞች ለጃኖ ቅማንት ሚዲያ ተናግረዋል። አቶ አየነው በየነ ከዚህ በፊት የሆቴል አገልግሎት ይሰጡበት የነበረውን ቦታ በቅርቡ የግብርና ግብዓቶች ማቅረቢያ አድርገው ለወረዳው ህዝብ ተመጣጣኝ አገልግሎት ሲሰጡ እንደነበረ የገለጹልን የመረጃ ምንጮቻችን ትላንት ምሽት በተፈጠረው የእሳት አደጋ የነበራቸው ንብረት ሙሉ በሙሉ መውደሙን ጠቁመዋል። የእሳት አደጋው እንደተፈጠረ የከተማው ህዝብ በከፍተኛ ርብርብ በቁጥጥር ስር ቢያውለውም እሳት ወደ ሌሎች አካባቢዎች እንዳይስፋፋ ከማድረግ በዘለለ የረባ ንብረት ማትረፍ እንዳልተቻለም ታውቋል። የእሳት አደጋው መንስኤ በተመለከተ ከወረዳው ፖሊስም ሆነ ባለስልጣናት ይህ ዜና እስከተጠናቀረበት ሰዓት ድረስ ምንም የተባለ ነገር የለም። ቃጠሎን በተመለከተ ሁለት አይነት መላምቶች እየተሰጡ እንደሆነ የጠቆሙት የጃኖ ቅማንት ሚዲያ የመረጃ ምንጮች አንደኛው እሳቱ የተነሳው በኤሌክትሪክ ምክንያት ነው የሚል ሲሆን ሁለተኛው ደግሞ በኤሌክትሪክ ሳይሆን አቶ አየነው በየነን በኢኮኖሚ ለማድቀቅ ተልእኮ ያላቸው ሰዎች የፈጸሙት ሰይጣናዊ ድርጊት ነው የሚል ነው። በአደጋው እንስሳት መኖ፣ የእንስሳት መድኃኒትና እያሌ የግብርና ግብዓቶች እንደወደሙባቸውም ታውቋል። አቶ አየነው በየነ በውድመቱ በጣም እንዳዘኑና ንብረታቸውን ለመታደግ ሲረባረብ ለነበረው የከተማው ኗሪ ምስጋና እንዳቀረቡ የነገሩን በቦታ የነበሩ የአይን እማኞች በእሳቱ የዞኑ የእሳት አደጋ ተደውሎለት አፋጣኝ ምላሽ እንዳልሰጠና ህዝቡ እሳቱን በራሱ ጥረት አጥፍቶት ወደየቤቱ ከተበተነ በኋላ ላይ ለስሙላ ደርሶ መመለሱን ተናግረዋል። አቶ አየኑ በየነ በቅማንት ህዝብ ጥያቄ ባላቸው የነቃ ተሳትፎና ድጋፍ ምክንያት በአንዳንድ የወረዳና የዞን ብሎም የክልሉ ባለስልጣናት ሴራ ከፍተኛ ግብር እየተጣለባቸውና ጫና እየተፈጠረባቸው ከሆቴል አገልግሎት ገበያው እንዲወጡ ከተገደዱ በኋላም በቅርብ ዓመታት ሆቴሉን ዘግተው የግብርና ግብአቶችን ለአካባቢው ማህበረሰብ ማቅረብ ጀምረው እንደነበር አይዘነጋም። በወረዳዊ የእሳት አደጋ ሲፈጠር ችግሮችን በቀላሉ መቆጣጠር የሚያስችል አቅም ባለመኖሩ ምክንያት ከዚህ በፊትም በከተማዊ የእሳት አደጋ በተደጋጋሚ ተከስቶ እንደሚያውቅና በህዝቡ ጥረት ብቻ ለማጥፋት ሲሞከር እንደሚስተዋል ምንጮቻችን ተናግረዋል። የዞኑ የእሳት አደጋ ከወረዳው ቢርቅም ከዚህ በፊት በከተማው የእሳት አደጋ ተፈጥሮ በአርባ ደቂቃ ውስጥ ደርሶ እሳቱን በቁጥጥር ስር ማዋል ችሎ እንደነበር የነገሩን አንድ የውስጥ ምንጫችን፣ ትላንት ግን ስልክ ሲደወልላቸው ተሎ ምላሽ መስጠት እንዳልቻሉና እሳቱ ከጠፋ አንድ ሰዓት ተኩል ገደማ ዘገይተው እንደመጡ በመጠቆም ድርጊታቸው በህዝቡ ዘንድ ግልጽ ጥርጣሬ እንዲፈጠር አድርጓል ብሏል። በእሳት አደጋው ከወደመው ንብረት ባሻገር በሰዎች ላይ የደረሰ አደጋ እንደሌለም ጃኖቅማንት ሚዲያ በትላንቱ ዘገባው መግለጹ ይታወሳል። ብሔራዊ ጥቅም በጉልበት ሳይሆን በብልሃት መከበር እንዳለበት ተነገረም። የአንዲት ሀገር ብሔራዊ ጥቅም የሚከበረው ወታደራዊ ጉልበትን በማካበት ሳይሆን ውስጣዊ አንድነትን በማጠናከር ዜጎች በሀገራቸው ያላቸውን መተማመንና ኩራት በማሳደግ ነው ሲሉ የዘርፉ ባለሙያዎች አሳስበዋል። የዘርፉ ባለሙያዎችን መልእክት ያስተላለፉት የብልጽግናው መንግስት አንዳንድ ካድሬዎች የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ብቃት ያለው የጸጥታ ኃይል መገንባት ያስፈልጋል በሚል ያስተላለፉትን የተሳሳተ ተሳቤ ለማረም ነው ተብሏል። በዓለም ወታደራዊ ጡንቻቸውን በማሳበጥ ብቻ ብሔራዊ ጥቅማቸውን ያስጠበቁ ሀገራት የሉም የሚሉት ምሁራኑም ብሔራዊ ጥቅም የሚጠበቀው የተረጋጋ የመንግስት ስርዓት በመመስረትና ሀገራቸውን የሚወዱ ዜጎች በመፍጠር እንጂም እስከ አፍንጫው ታጥቆ የገዛ ሕዝቡን መብት ሳይቀር የሚረገጥ የመንግስት ስልጣን ጠባቂ ወታደራዊ ኃይል በመገንባት አይደለም ብለዋል። የደርግ መንግስት በአፍሪካ አስፈሪ ነው የተባለ ግዙፍ ወታደራዊ ኃይል ገንብቶ ሁሉን በኃይል ለመቆጣጠርና ስልጣኑን ለማደላደል ሲጥር ቢቆይም በአስራ ሰባት አመታት ውስጥ በመፍረሱ የአገሪቱን ብሔራዊ ጥቅም አሳልፎ ሰጥቶ መውደቁ እየታወቀ ዛሬም የብልጽግናው መንግስት እየገነባው ያለው ወታደራዊ ኃይል ከጥፋት ባሻገር ለሀገሪቱ የሚጠቅመው የለም ሲሉ በርካቶች እየሞገቱ ናቸው የኢትዮጵያ ብሔራዊ ጥቅም በዘላቂነት እንዲጠበቅ ከተፈለገ በሀገሪቱ ውስጥ የተፈጠሩ ግጭቶችና አለመግባባቶችም ሆኑ ከውጭ ኃይሎች ጋር ያለው አለመግባባት ፍጹም ሰላማዊ በሆነ መንገድ መፈታት አለባቸው ሲሉ በርካቶች ተናግረዋል ህዝቦች እርስ በርስ መተማመንና መከባበር እንዲያጡ ተደርገው አንዳንዴም ጠቅላይ ሚኒስትሩ ሳይቀር አንዱን ህዝብ የበላይ ሌላውን ህዝብ የበታች አድርገው ንግግር እያደረጉ ባሉበት በዚህ ሰዓት የኢትዮጵያን ብሔራዊ ጥቅም ለማስከበር ወታደራዊ ጡንቻዎቻችን አፈርጥመናል ማለት እንደ ደርግ መንግስት የሀገሪቱን ብሔራዊ ጥቅሞች አሳልፎ ሰጥቶ ለመውደቅ መዘጋጀትን ከማሳየት ያለፈ ምንም አይነት ፋይዳ የለውም ተብሏል። ሥልጣን ለማቆየት ተቃዋሚ ኃይሎችን በኃይል መደቆስ በሚለው የጉልበት መርህ እየተመራ ያለው የአሁኑ የኢትዮጵያ መንግስት በየጊዜው በተለያዩ ስሞች ለመቁጠር የሚያዳገት ታጣቂ እያሰለጠነ ስምሪት መስጠቱም አይዘነጋም። ከዚህ በፊት ከትግራይ ጋር በተደረገው አውዳሚ ጦርነት ልዩ ኃይልና ፋኖ የተባለን መደበኛ ታጣቂ ህጋዊ አድርጎ ያሰለፈው የብልጽግና መንግስት ተመልሶ ከዚህ ታጣቂ ጋር ወደ ጦርነት በመግባቱ ዛሬ በአማራ ክልል ጸረ ሽምቅ፣ አድማ ብተና፣ ሰላም አስከባሪ ወዘተ በሚል ስሞች ለቁጥር ያዳገተ ታጣቂ እየፈለፈለ መሆኑ ይታወቃል። የሀገሪቱ ብሔራዊ ጥቅሞች በወታደር ብቻ አይከበሩም የሚሉ ወገኖች በበኩላቸው አስተዋይ አመራር፣ ተቀባይነት ያላቸው ልዩ ልዩ ፖሊሲዎች፣ በጥበብ የሚመራ የውጭ ግንኙነትና ህገ መንግስታዊ ሉዓላዊነትውን ሲሆኑ ብቻ መሆኑን መንግስትና ባለስልጣናቱ ሊረዱት ይገባል ብለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ናቸው።